እዛ እናወራለን ብያለሁ። ይሁን ሌላ ነገር፣ አሁን እሱ ስላለ ሌላ ነገር አትሞክር። ሲቀጥል አንተ ምን አገባ? ያገባኛል። ካሜራ አለ። አይ አብርሽ ነው ፈልጓል። ከፖሊስ ነው እኮ አገናኘኝ ብሎ ነው። ዛሬ በስርዓት በህግ በአግባቡ ሄደን እናወራለን። እሺ ማውራት ደግሞ አንተ ጋደኛ ካልሆንክ እንደ ማስገድድ አጠራጠር እዛ የምናወራው ነገር አለ። እዚህ ጋር የምናወራበት ቦታ አይደለም። በዚህ መልኩ ሰላም፣ ሰላም! ውድና የተከበራችሁ የእኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? አንተ ተንኮለኛ ተቀደም። ጀሚል የሰራልኝ ፋውል አይታችኋል? ቤተሰቦች ሰላም በልቼ ሰላም ሰላም፣ የኛ ውድ እና እንቁ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ደህና ነን። ዛሬ ቤተሰብ ዛሬ ለየት ያለ ነገር ነው ይዘንላችሁ የመጣ ነው። ያው ሁላችሁም የምታውቁት አብርሽን ዛሬ ጭንቀት በጭንቀት ልናደርግ ነው እና ጀሚል ትናንት እኔን ያሰቃየኝ አይዲያ ፖሊስ አምጥቶ ምንም ባላጠፋሁት ወንጀል ወንጀል ለኛ ነብል አዝንበርክኮኝ ቀበላይ ውስጤ ከፋው እኮ እና ቤተሰብ ዛሬ ደግሞ የእሱን ተራ ራሱ አድርጌ በዚ ሰዓት አብርሽ ሚዲያ ላይ እየሰራ ያለው ነገር አለ እና በዛ ነገር ወንጀል ፈጽመሃል እና ፖሊስ ይፈልገሃል ትውልድን እያበላሸህ ነው ብዬ ድርቅ ብዬ ታግዘኛለሽ እንጂ ነው። ዛሬ ተባብረን አብርሽን ጭንቀት በጭንቀት እናደርገዋለን እና ቤተሰቦች በቃ ፖሊሱ ይመጣል። ከኛ ጋር አብርሽ ደውላንላታል። ማለት የሆነ ሰው በጣም እየፈለገ ነው አብርሽ እና እኔ ከዚህ በፊት በደንብ ነው የምንተዋወቀው እና የሆነ ሰው በጣም ፈልጓል፣ ሊያገኘህ ፈልጓል እና መምጣት አለብህ ብያለሁ። እሺ እየመጣሁ ነው ብልኛል። ሰፈሬ ነው ያለሁት። ማለት የምንኖርበት ሰፈር አካባቢ ነው ያለ ነው አብርሽ። ደግሞ እዚህ ነኝ ብያለው። ፖሊሱም ደግሞ እየመጣ ነው እና ፖሊሱ ሲመጣ ለፖሊሱ ምን እለዋለሁ? ቤተሰብ ፕራንክ ነው። ከዚህ በፊት ሚዲያ ላይ የሚያደርጋቸውን አሁን ላይ ያለበት ነገር ቤተሰቦችን እያስጨነቀ ነው። ከቤተሰቦች አልፎ ደግሞ ትውልድንም እያስጨነቀ ነው። ቤተሰቦች ዛሬ አብርሽ ምን እንለዋለን? በቃ ትውልድን ማይሆን ነገር እያስተማርክ ነውና ዛሬ አግኝቻለ በቁጥጥር ስር ውላል ብሎ ከመኪናው በመኪና ከመጣ ፊስ ነው፣ በመኪና ከመጣ አሪፍ ነበር። በመኪና ይመጣ ከመኪና ውረድ እያለ ሲያስጨንቀው ማየት ይፈልጋለሁ።

ጀሚ መጣንደ? አዎ፣ አደራ የትላንት ነው። ዋና በፓትሮል ፓትሮል ፖሊስ፣ አይ፣ አንድ ፖሊስ ዋና ምን አይነት ሀሳብ እንዳስኩ ልንገርህ። አብሪሽ ይመጣልና ለአብሪሽ መጥሪያ የምታህል ቀጥታ ከፖሊስ ተባለ ትወስደው፣ ምክንያት ምን አድርገሃል? ምን አርጌያለሁ ካለ፣ አም በቁጥጥር ስር ውለሃል እና መጥሪያ ምናምን፣ ድርቅ ሲል መጥሪያ ለአንተ አልሰጥህም፣ እዚያ ሄደን ታወራለህ ትሏል። እየመጣ ነው ትላንት ሰርቶልኛል። በነገራችን ላይ ጀሚል፣ እኔ ናስፋ አስጨንቀው አስጨንቀው፣ እባክህ ፖሊሳችን፣ እባክህ አስጨንቀው፣ በቃ መልስ ምናምን መንጨቅ መንጨቅ ሲሌላ፣ እንዴት እንዴት ነው የሚያደርገው? ከመኪና በመኪና ከመጣ እንዳትመታው፣ ግን በጣም ነው የምወደው፣ እንዳትመታው ግን ምን ታረገዋለህ መሰለህ፣ ከመኪና ውረድ። አልወርድም ካለ የለውም፣ ምንጭቅ እያደረገ መኪናውን ከፍተህ ነው። ብዙ ነገር እዚህ ላብራራ አለ አልችልም። ወደ ፖሊስ ጠባይ ደግሞ ማውራት አለብን። ምክንያቱም ብዙ ነገር ምንም አላማረኝም

አገናኘኝ ብላይ ነው። አብሬሽን የምታገኝበት መንገድ ስላጣክ እኔ ላገናኛል። አብሬሽ ሲመጣ እና ልንገረ አብሬሽ ሲመጣ ማለት ነው። ከቤተሰብ አብሬሽ እየመጣ ነው። መጣ መጣ፣ አንተ ተደበቅና አንተ የምታውቀው ነገር የለም ከኛ ከቆመ ትመጣለሽ።

አገናኘኝ ብሎ ነው። በጣም ፈልጌሃለሁ ምናምን እያለኝ ነው እኮ። ለምን ምክንያት? አይ አብርሽ ሰሞኑን በምትሰራው ቪዲዮ እዛ የምናወራው ነገር አለ። እዚህ ጋር የምናወራበት ቦታ አይደለም። አይ፣ በመጀመሪያው ደረጃ አይ፣ አብርሽ ነው የፈለገው እኮ አገናኘኝ ብሎኝ ነው። ዛሬ መጥሪያ ይዞለት መጥቷል እኮ እዛ የምናወራው ነገር ነው። አንተን በምንም መንገድ ላያገኝ አልቻልንም። አይ ሲጀመር፣ በዚህ መልኩ ፖሊስ መጥሪያ ምናምን የሚባል ነገር የለም። ሕግ ካለ ሕግ ቤት ድረስ ሄዶ ነው አይደል እንትን የሚለው። በዚህ መልኩ ልክ አይደል። በጣም ያስፈራራኝ ነበር። ከዛ በቃ ሰሞኑ ምናምን ያለውን ነገር ምንም ደስ አላለኝም እና እኮ ማነው የከሰሰኝ እኔ ከተቋሙ ነው የተከሰሰኝ እዛ እናወራለን ብያለሁ እኮ ከዚህ በላይ አላወራም እዛ እናወራለን ይዳም ታዘህ መሄድ ብቻ ነው ካንተ የሚጠበቀው። እኔ ከዚህ በላይ ድሉን አልሰጠህም። እርምጃ እንዳይወስድብህ ነው። ግን እሱ ደግሞ በጣም ፈልጎታል። ከዚህ በፊት ያለውን ነገር ትልቅ ነው። አሁንም እኮ እኔ ለአንተ መጥፎ ነገር አስቤ አይደለም፣ ህግ ፊት ቀርበህ እንድታወራ ስለፈለግ። ችግር የለብኝም ምንም ውስጤ ላይ ምንም አይነት ነገር ስለሌለ፣ የሰራሁትም ወንጀል ስለሌለ እሄዳለሁኝ። እሺ፣ በዚህ ልክ ለምን ዋሽ ተጠራኝ? በመጀመሪያ ስለምወድህ፣ በሌላ ነገር እንዲይዙብህ ስለማልፈልግ ነው። እሱም አለቃ፣ አንተ ያልከው ነገር ይሆናል። መሄድ ካለበት ሌላም ይጠራ። አንተ ግዴታ መሄድ ካለብህ ከተጠረጠርክ። ምንድን ነው የተጠረጠርኩት? እዛ ነው ቃል የምሰጠው እዚህ ጋ እንኳን ሰላምታ ምናምን የሚያስፈልገው ቦታ አይደለም። እዚህ ጋ ያለነው። አልተቀበለም። መጥሪያ ልሰጥ የመጣሁት ይሄ በአንተ ስም የወጣ መጥሪያ ስለሆነ ነው። አሁን ሄደን አብሬሽ ነህ የምትባለው በቃ ነው። አብሬሽ አንተ ነህ፣ ተፈልገህ ነው በቃ ባይ። እዛ ተፈልገህ ያለህን ሀሳብ እዛ ትዘረዝራለህ። ወንጀለኛ ነህ አይደለህም፣ ይጠራል ለማጣራት ደግሞ። እዛ ግዴታ ቃልህን የምትሰጠው ነገር ነው ለማጣራት ቢሆን መጀመሪያ የሰራሁት ወንጀል የለም ነው እያልኩ ያለሁት። አብሮች ሰርተሃል እያለህ ነው። በቃ ሰርተሃል ወንጀል መጥረህ ወጥቶልሃል መሄድ አለበት። በቃ የተጠረጠርኩት የተጠረጠርከው መንገድ ስርዓት ያለው መንገድም እየሄድክ አይደለም። ያ ነገር ደግሞ ተጠያቂነት አምጥቶብሃል። እኔ ነኝ እኔ አይደለሁም የሚለው እዛ ነው የምናወራው። ለበለጠ መረጃ ማለት ነው። እዚህ ምንም የምናወራው ነገር የለም። እድሉንም አልሰጥህም።

ይሄንን ነገር እንትን ሲሉ አንተስ እንዴት ዝም አልካቸው? አይ ካሜራ፣ አንተ የሚዲያ ሰው ነህ። ሁሉም ነገር በሚዲያ መሆን አለበት ብለህ ነው የምታስበው? እዚህ ጊዜ እኮ በሚዲያ መሆን አለበት ስላልኩ ይሄን አሁን ሳንፈልግ መቀረጽ የለብኝም። እዚህ ጋር ሳትፈልግ ካሜራው አይቆምም። ካሜራው አይቆም። ካሜራውን እሱ እርምጃ ወስዶ አለ። ፍቃድ ነው እየቀረጸ ያለ፣ አለ ፍቃድ ሰው። ቦስ ፈቅደሃል አይደል አንተ

ሄለ ለምን ትጋተኛለህ? ለአብ ተፈልጎ ነው። ስለተፈለገ መሄድ አለበት። ምን ነው ብሎ አንተ

አይ ኖርማል ፕራንክ ያደርጉኛል ብዬ አላሰብኩም። ሲቀጥል ደግሞ ፖሊስ አካል መጡ። በዚህ መልኩ አንተ ልትሰነዝርብኝ ነበር። ምንም ወንጀል እራሴን እስከማውቀው ድረስ ምንም ወንጀል የለብኝም። ሲቀጥል እ እና እሱንም ነግራችሁት ያላችሁት ቦስ ሁሉም ነገር እነግርዋለሁ። አብርሽን ላገኘሁት ነው። እና ዛሬ ትንሽ አቀባበል እናድርግለት፣ ሰርፕራይዝ በዚያ አጋጣሚ እንኳን ደስ አለ በለው። ደግሞ እንደዚህ ስትሆን ማየቴ ደስ ብሎኛል፣ ስትጨነቅ። እሺ ካሌብ ግን እንዴት ነው ከህግ ጋር ልትጋፋ ነው አንተ? አይ ኖ አይደለም እኔ ኖርማል ጓደኛዬ ጠርቶኛል አውቀዋለሁ ምናምን ብሎ ነበር የመጣው። እሺ ጠበቀውም በዚህ መልኩ እኔ ባኑ ጀርባ ላይ ወድቃለች። ደግሞ እንዴት ነው የገፈተርከኝ? እኔ ባል ይዘው እንደ ኪበር ማለት ነው ቅልብ እየባል ይዘው ህግ አክብሬ ነው እንጂማ በቃ እኔም ልይዘህ ነው በመጀመሪያ ደረጃ የሰው ልጅ መጀመሪያ ገና ነኝ። እናንተ ለመጀመሪያ ቀን ነው የምንገናኘው አይደለ? ከዚህ በፊት ቆየህ ከተገናኘህ ሰው በሰርፕራይ በምናምን ይገናኛል እ በዚህ ልክ በጣም ከባድ ነው። ለምን አንደኛ እነሱን ግን ሀሳቡ የእኔ ነው። ሀሳቡ እንዴት እንዳሰብኩት ልንገር። ትላንትና እሱ አሰቃይቶኛል በፖሊስ ከዛ፣ ለምን እኔ ዛሬ ኤቢን ካገኘሁት አይቀር ትንሽ ደንገጥ አድርጌ አላገኘውም ብዬ በእንደዚያ ነገር አሰብኩኝ። ይቅርታ። እኔ ላይ ማድረግ የነበረብን አሁን ኤቢ ላይ ያደረኩ ማለት ነው። ይቅርታ

ሳብሰ ያደርጋው ላይ ያው አኔ ያላስተውል ካሌብ አጠገብ ነበር። እንደዚህ ሲጠጋው ካሌብ ሊይዘው መስለኛል። ሽጉጥም ያላዩትም ሽጉጥ የሚያወጣ ነበር። ጭራሽ ይሄ ከባድ ፍራንክ ነው። ለሌላ ጊዜ እንዳይደገማቸው የመጀመሪያ ቀን ሰው ስታገኙ የምር በሰርፕራይዝ በምናምን ነው በዚህ ነው። አይ ፖሊስ ላለ እንጂ ያ ነገር የሚፈጠር ይመስለኛል። ሁለታቸው ብቻ ፖሊስ መኖር ልብ ይደንግጭ ጋርዳ

ለካንተስ መጣ ተከተለ አይቻቸዋለሁ። ብቻ የሆነ የሆነ ነገሮችን ተጠራጥሬ ያለው ግን ደግሞ ተሳክቷል። ነገሮች ግራ ያጋባ ተሳክቷል። አይ ፍራንኩ ተሳክቷል። መደንገጥ በጣም ደንግጬ፣ ያለው ፖሊስ ደግሞ መሆኑ መጥሪያ ምናምን አይ ግን ደግሞ ከኛ አስብሱም እኛም እናርገ ካለን ማለት ነው። ይሁን ችግር እኛም እናርገ ካለን ከእናንተ በጣም እንብሳለን። ግን ደግሞ የአንዳንድ ስራዎቻችሁን አያለሁኝ። ጥሩ ምሰሩት ስራ ማዘርህ ላይ የምታደርገው ነገር ምናምን ብዙ ነገሮችን አያለሁ እና በርቱ፣ ጠንክሩ። ደስ የሚል ስራ ነው የምሰሩት። ቪዲዮችሁንም አያለሁ። እንዳውም የሆነ ጊዜ ላይ እንቀናግዛቸዋለሁ ምናምን ብዬ ማሰባቸው ሰዎች ናቸው። ግን በፕራንክ ስለተቀበላችሁኝ ደብሮኛል ሰረሰናት አይ በርታ እኔ እናቱን የሚያግዝ ሰው ደስ ይለኛል ለምን ያው እናት እናት ልጅ በማንም አትቀየርም ና እኔም ለእናቴ ራሱ ብቻ አለ የምሰጣት ቦታ አለና የትኛውም ሰው የትኛውንም ሰው እናት አከብራለሁኝ እና እናቱን ደግሞ የሚወድ ሰው እናቱን የሚያግዝ ሰው እናቱን የሚረዳ ሰው ደግሞ ሞር ደስ ይለኛልና በጣም ደስ ይለኛል ባደረጋችሁት ነገር አበረታታችኋለሁኝ እና አንድ ቀን ደግሞ ፈጣሪ ካላ ረመጣን ነው ጠይቃችሁ አለው። እና ግን ዛሬ አስደብራችሁ ያለ ሊሄድበት አሁን በቃ የብር ዶነት ጀሚል ይቅርታ፣ እኔ ምንም አላውቅም ነበር ምን ብላ ተባብሯል ተባብሯል፣ እራሱ እኮ ነው። ቢሆንም ግን ፖሊሱ ሲመጣ በል በል ብላ፣ አሁን ደግሞ ምን ቢል ጥሩ ነው። እሱን ነው የሰማሁት

አሁን ይለፍ አልፏል። ትክክል ነው። ሰላም በላቸው ሰላም በላቸው። የማ ፋሚሊ ላይ ነው ያለነው፣ አማን ቲዩብ ላይ ነው ያለው ነው። ደግሞ ሰብስክራይብ ሁለታችንም እንዳደርጉን የሱፒል ላይ እናስቀምጣለን። ሰላም ውድ የእኔ ፋሚሊዎች ቪዲዮን ሼር ስለማደርገው ይደርሳቸዋል። እና የእኔ ፋሚሊዎች እንዴት ናችሁ? ደና ናቸው። እኔ በጣም ደና ደና ደና እግዚአብሔር ይመስገን። በፕራንክ ቢቀበሉኝም ግን ደግሞ ምጨክን አንጀት የለኝም እና አበረታታቸው። ብዙ ቪዲዮቸውን ያለሁኝ ደስ የሚሉ ልጆች ናቸው። ለእናቶቻቸው ያላቸው ክብር ደስ ይላል እና ሁላችሁም ሰብስክራይብ በማድረግ አበረታታቸው። ይህንን ቪዲዮ በደንብ ቫይራል እንዲሆን ላይክ እና ሼር በማድረግ ተባበሯቸው። የሁለታቸውንም ይቻላል እንግዲህ በዚህ ቪዲዮ በደንብ ሰብስክራይብ ጠብቃለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። አበረታታቸው፣ ቪዲዮቸውን እዩላቸው፣ ከጎናቸው ሁኑ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። እናንተንም ወዳችኋለሁ። በርቱልኝ፣ ጠንክሩ። መልካም የስራ ዘመን ይሁንላችሁ። እንገናኛለን ወደፊት። አሁን ብሄድ ቅር አይላችሁም ብዬ አስባለሁ። መከታ፣ ምርጥ መከታ። እንግዲህ ቤተሰቦች በጠበቅነው መንገድ ተሳክቶልናል፣ ተሳክቶልናል። እወዳቸዋለሁ። ባይ ባይ።